ጊዜ ቤትሽን የዞረ እንዲህ እየዞረ አፈር የረጨ አይቻለሁ። በእውንም ልፍታ ቤቷን እየዘሩ ነው የደገሟት ልክ ልክ ልክ ልክ ልክ በራሳችሁ ቦታ ላይ በራሳችሁ ርስት ደብተራ እየደገመ እንዳትወልዱ ያደረገ እንዳታፈሩ ያደረገ መንፈስ አሁን አስቹ ኬስ አስወጣ፣ አብሮ ስራቱ ካንቺ ህይወት ወድቁ። አሜን። 2017 ቋግሜ ወር ሌሊት የእህታችንን ቤት አፈር ከመቃብር ውስጥ አውጥተው ከጨረቃው የተላከ ከመንፈስ ዓለም ተከታታይ ይሙቱ ብለው አፈር ይዘው ቤታቸውን እየዞሩ ረገሟቸው። የእግዚአብሔር ክንድ መጥቶ ነው። ጳጉሜ ነው፣ ያለፉት ልክ ነው። ባርየው ናሩጥ ጳጉሜ ላይ ምን ተፈጠረ? ጳጉሜ ላይ በጣም ቦታችን ለመውሰድ ግብግብ በቃ በጣም በከፍተኛ ሁኔታ የነበረበት ወር ነው። እኔ ሁሉ ታስር ያለ በዛ አንተ ታስረ ነበር በቦታው ኬዝ በቦታው ኬዝ። ከአርሲ ሀገር አምጥተው አንድ ሚሊዮን ብር ክፍለዋቸው በእናንተ ላይ እየዞሩ ደግሞ እያበዳችሁ እንደየሞታችሁ እንድትወጡ አርገው ያስደግሟቸው። ያንን ጠንቋይ ዛሬ ከዚህ አጋንንቱ ሲወጣ ለእነሱ ያሰሩት እራሳቸው ላይ ይሄዳል። አሜን፣ አሜን ሉክ አንድ ሚሊዮን ብር ተከፈላችሁ? ስንት ተከፈላችሁ? አንድ ሚሊዮን አንድ ሚሊዮን። ከየት ሀገር ነው የመጣችሁት? ካርሲ። ማን ነው ከፍሎ ያስደገመው? አንዋር አህመድ አንዋር አህመድ። የጃፒ አምላክ የጃፒ አምላክ ተላልፍ። ለሊት ከ9 ሰዓት ጀምሮ መላክ የጠራች ኤንጅሎች እያለች ኑ እያለች አስመታች። ኤንጅሎች ጴጥሮስ ሲታሰር ያስፈታችሁት እናንተ ኤንጅሎች አሁንም አልደከማችሁም፣ ኑ እያለች የገባሁ ብቻዬ፣ አሜን እነ የጠራችሁ አሁን የምታገለግልበትን

አኗር አንዋር እንዴት አልሞትክም ግን እስካሁን የእሱ አምላክ እኮ ሊቀጣህ ነው ምን ይሻላል ማን እንደሚያሸንፍ ዛሬ የመጨረሻ እንታየ በደንብ የሚያመልከው መንፈስ መስዋዕቱ ይደምሰስ፣ ነው መስዋዕቱ። ለምንድን ነው የሚደመሰስ ዛሬ? አሜን ላለ አምላካችን በሳት ይፈርዳል። እሺ አንድ ነገር ብቻ ነው የምጠይቀው፣ ሰባ አምስት ሚሊዮን ብር ምን ልታረግ ነው? የስንት ብር ጉዳይ ነውሲ ሰባ አምስት ሚሊዮኑ አሁን አህመድ ሊገዛ ነው። ሰባ አምስት ሚሊዮን ሳትጨርስ ሳትወስድባቸው ብር እየተደራደርክ ነው። እንዲ ሁና ተፍቶ ተዋርዶ ወጥቶ ይሄዳል። አኗር አምላክ የሆነውን ኢየሱስን ነው አይደል? ናከው አምላክ የሆነው ኢየሱስ ደግሞ ይበቀላል። አንዳንድ ሰዎች ጠንቋዮቹን ነቀልን ሸኘን ስንል ኧረ ምናምን ይላል። እሱ እኮ ሲገልህ እኮ ሲሟርትብህ አይራራ፣ እና እሱ ከሞተ ስለዚህ እና እንዴት ይሻላል? መሸኘት ነው ልብ ካለ ልብም አለ፣ ቅባት አለ። አንተን ማንም አያስወጣህ። አይቻልም። እንዴት እንደሚቻል እናያለን። በናዝሬቱ ጌታ በኢየሱስም ተንበርከክ። መርካቶን ተቆጣጠርክ፣ መርካቶን ተቆጣጠርክ፣ ሰለብክ፣ ወሰድክ፣ የሰው ሀብት በላህ። ወላችሁ እየደገመ መዓትን ሰዎች እየገደለ ነው ቤታቸውን የወረሰው አሁን ግን አይቻልም። አሁን እነሱ ጋር ሲደርስ ግን አንድ አምላክ ያላቸው ገጥሞታል። ሰማ ሰማ ዘንዶ ዘንዶ ዘንዶ እየተሳብክ ነህ፣ እየተሳብክ ነህ። እየተሳብክ ብየሃለሁ። ትልቅ ነው። ኢየሱስ ማን እንደሆነ አየህ። አሁን አሁን የውል መሬታቸውን ለቅቄ ህይወታቸውን ለቅቄ ወደ ጥልቅ ወርዳለሁ ብለ በኪዳን ሆነ በታላቅ ድምፅ እየጮክ ዛሬ ሌሊት የመጨረሻ ሆኖ በታላቅ ድምፅ እየጮክ ከነዘንዶ በል ምሩላን ተልቶ ስራት አይደለም። አሁን የመጨረሻ ነው። በደሞ ኃይል አዛሃለሁ

አገልግሎታችንን ሰብስክራይብ እያረጋችሁ ስለመደግፉ እናመሰግናለን። እኛ እንጸልያለን፣ ኢየሱስ ይፈውሳል። ጂዘስ ፓወር